በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከሁሉ አስቀድሞ ክቡር አባታችን ሊቀ ካህናት መምህር ሻውል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሸዋ ሀገረ ስብከት የስብከተ ወንጌል አላፊና የሁላችን አባት ክቡር መላከ ሕይወት ብርሃና ሕይወት በአዳማ የቅዱስ ዮሐንስ ቤተክርስቲያን ዋና አስተዳዳሪ ክቡር አባታችን የሁላችን አባት መላከ ፍስሐ የኮራ ማርያም የሁላችን እናት የተባለች የኮራ ማርያም ቤተክርስቲያን የጸሎት አባት ክቡር ቀሲስ ዮናስ ጅማ የሀገረ ስብከታችን ልዑቅ ክቡር አባታችን አባ ገዳ ኃይሉ ወርጂ፣ የዚህ ታላቅ ደብር ምክትል ሊቀመንበር፣ የጽህፈት ቤት ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ አእይንተ እግዚአብሔር አባቶች፣ ካህናት፣ ላይካነ ሚስጢር ወንድሞች፣ ዲያቆናት፣ የደብራችን የሰንበት ትምህርት ቤት አገልጋዮች የሽበት ዘውድ የደፋባችሁ በታቦተ ገብርኤል ፊት ለፊት ቆማችሁ እንደ ጨረቃ አብርታችሁ፣ እንደ ሻማ አብርታችሁ በቃል ኪዳኑ ታቦት ቆማችሁ እግዚአብሔርን የምታመሰግኑ፣ እግዚአብሔርን የምትለምኑ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላምታ ቃል እንደምን አላችሁ? እንደምን ለዚህ ሰዓት ደረሳችሁ? እንደምን ቆያችሁ? አሜን። አምላካችን መድኃኒታችን የሁላችን ፈጣሪ የሁላችን አዳኝ እንደ ቸርነቱ እና እንደ ምረቱ ጠብቆ ጎብኝቶ እችን እለት እችን ቀን እችን ሰዓት እንድንቀደስበት እና እንድንባረክበት ለሰጠን ለአምላካችን ክብረ ምስጋና ይድረሰው። እናታችን ቤዛዊተ ዓለም ንግሥት፣ የመላእክት እህት፣ የካህናት እናታቸው፣ የምእመናን ቤተሰብ የሆነች ወላዲተ አምላክ የአምላክ እናት ስሟ ለዘላለሙ በእኔ በኃጢአተኛውና በእናንተ በልጆቿ ስም የተባረከች ትሆንልን። አመስግኗት፣ ወላዲተ አምላክ እስቲ መቤታችንን የማይወድ እስቲ አለን ደዚህ ቦታ ላይ አመስግኗት። አዲስቲ ድንግል ማርያም ቤዛዊተ ዓለም ንግሥት የተባለችን ምትወዷት ካላችሁ ሲአመስግኑ አለ በልልታ ነው። እንኳን ለዚህ ለተባረከ ለተቀደሰ፣ እኛም እንድንባረክ እንድንቀደስ ቅዱስ ገብርኤልን ልኮልን አምላካችን መድኃኒታችን ኢየሱስ ክርስቶስ እኛ በዚህ ቦታ ላይ ተሰብስበን አምላካችንን መድኃኒታችንን ብሎም ሊቀ መላእክት ቅዱስ ገብርኤልን እንድናመሰግን ለጠራን ለአምላካችን ክብር ምስጋና የደረሰው በድጋሚ አመስግነ። እንግዲህ እኔ ስብከት ላስተምር አይደለም ከሌሊቱ ሶስት ሰዓት ጀምሮ ሊቃውንቱ ከአዳማ ድረስ መጥተው። የደብሩ ሊቃውንት ካህናት ሲያገለግሉ በማለት ቆይተዋል። ይሄ ማለት ስብከት ነው። እንደዚሁ ቅዳሴው በመቀደስ ቅዱስ ሥጋና ክቡር ደሙ ሲቆረስ የነበረው አገልግሎት ቅዳሴ ስብከት ነው። እንደዚሁ በዚህ አውደ ምሕረት በሶስተኛ ደረጃ ተሰብከዋል። ክቡር አባታችንን በሰፊው በሁለቱም ቋንቋ ሰብከዋል። እስቲ አመስግኗቸው። አምላካችን አምላካቸው እኔ ትንሽ መልእክት ለማስተላለፍ ብቻ ነው። እንግዲህ ዛሬ የሚከበርበት ታላቁ መልአክ ወፈ አረያ መልአክ፣ የሁላችን ጠባቂ፣ የሁላችን አዳኝ ከክፉ መገራ የሚሰውረን እንደ እሳት እየተበተነ መስቀሉን ይዞ እየባረከን የሚገኝበት ዛሬ ታላቅ በዓል ነው። በሁለተኛ በዓሉ እንግዲህ እንደሚታወቀው ቅድም ተነግሯል። ቅዳሴ ቤቱ ቅዳሴ ቤት ማለት ሊቀ መላእክት ቅዱስ ገብርኤል በቤተ መቅደሱ የተገኘበት፣ እኛ ቅዱስ ሥጋውና ክቡር ደሙ የተቀበልንበት፣ ካህኑ ወደ ቅዳሴ ወደ አምልኮቱ ወደ ቤተ መቅደስ የገባበት፣ ሊቃውንቱ ወደ ማህሌቱ ወደ አገልግሎቱ የገቡበት እናታችን ድንግል ማርያም በልጇ ተመርታ ወደ ቤተ መቅደስ የገባችበት። ማለትም ቅዱስ ገብርኤል ወደ ቤተ መቅደስ ሲገባ እመቤታችን ድንግል ማርያም የሌለችበት ቤተ መቅደስ የለም ለማለት ፈልጌ ነው። ስለዚህ ይሄ በዓል በጣም ትልቅ በዓል ነው። በብዙ አባታችን በአቡነ ጎርጎርዮስ ጸሎታቸው ይድረሰንና በእሳቸው መልካም ፈቃድ ይሄ ቦታ የተመሰመረተበት ነው። ይህንን ቦታ መስራቾች ከአስር እና ከአስራ ሁለት ያላነሱ የደው የአካባቢው ነዋሪዎች፣ የአገር ሽማግሌዎች፣ አባገዳዎች፣ እናቶች፣ ወጣቶች አንዱን ጠርቶ አንዱን ልተው ይችላለውና በአጠቃላይ በአጠቃላይ የአካባቢ ነዋሪዎች የቅዱስ ገብርኤልን ቤተክርስቲያን የዛሬ ሰባት ዓመት ስምንት ዓመት አካባቢ ለመስራት ተዘጋጅተው አልነበረም። ታሪኩን ነው የምነግራችሁ። የአካባቢው ነዋሪው ለመስራት የፈለጉት መልአኩ ቅዱስ ሩፋኤልን ነው። መልአኩ ቅዱስ ሩፋኤልን ለመስራት በእንደዚህ አይነት ሁኔታ የአካባቢውን ምዕመናን በመሰብሰብ ወጣቱን፣ ህፃናቱን በማወያየት ከብፁዕ አባታችን አቡነ ጎርጎሪዎስ ከወረዳ ቤተ ክህነቱ ጋር በመነጋገር በእንደዚህ አይነት ሂደት እያሉ እስመ አልቦ ነገር ዘየሳነው ለእግዚአብሔር ይላል ክቡር ዳዊት። ለእግዚአብሔር የሚሳነው ነገር የለም። ስለዚህ ታላቁ በላ ቅዱስ ኡራኤል የእኛን የሚጠብቅ መልአክ እሱን ለመጥቀስ ሲዘጋጁ አንድ እናት አይናቸውን ታመው ማለትም አጸደ ማርያም ይባላሉ። ነፍሳቸው በገነት ያሳርፍልን፣ ቤተሰቦቻቸውን ይጠብቅልን። በእሳቸው ስም የተተከለ ቤተ መቅደስ ነው ብል አይገነንም። ታሪኩ ሁሉ እነግራቸዋለሁ። ስለዚህ እኚህ አጸደ ማርያም የሚባሉ እናት አይናቸውን ታመው ቅዱስ ገብርኤል አንተ ሁሉን አዳይነ ሁሉን ጠባቂ ነ። ሁሉን የምታድን ሁሉን የምትጠብቅ መልአክ ሁሉን የምትፈውስ መልአክ አናንያና አዛርያን ሚሳኤልን ከእቶን እሳት የጠበቅ ከእሳት ውስጥ ከፈላ ውሃ ውስጥ የአዳንክ መልአክ እኔን ማዳን ያቅታሉ ወይ በለው። አጸደ ማርያም ወደ ሰማይ አይናቸውን አቅንተው የመልአኩ የቅዱስ ገብርኤልን ስም ጠርተው ሲያለቅሱ ነበረ። ታሪኩን ነው ምነግራችሁ ባቸው በዚህ ሁኔታ እኚህ እናት ስለ ከተሳሉ በኋላ አዲስ ደግሞ ለገብርኤል ልሰጥ ፈልጌያለሁ፣ ፈቃደኞች ናቸው ብለው ልጆቻቸውን ይጠይቃሉ። እኚህ ልጆቻቸው የተባረኩ ናቸው። አንደኛው ቀሲስ ወንድማገኘው፣ ይኸው በሳቸው ስም እዚህ ጋር ቆመዋል። ከሌሊት ጀምሮ በማህሌት በአገልግሎት ሲያስቀድሱ ነው የቆዩት። ዛሬም እያገለገሉ ናቸው። ትናንትና ቤተክርስቲያኑ እያገለገሉ ናቸው። ታላቅ ታማኝ አባት ናቸው። ስለዚህ ጥሩ ልጅ መውለድ ጥሩ ነውና፣ እናቴ እንደዚህ ከተሳልሽማ እኛ ደስ ብሎናል። ስለዚህ መልአኩ ቅዱስ ኡራኤል የሚለው ይቅርና ለቅዱስ ገብርኤል ይህንን ቦታ ይሰጥ ብለው ልጆቻቸው ደስ ብሏቸው ተቀበሉ። እናቶቻቸውን አመስግኖት አምላካችን ነው። ልጆቻቸውም እናትም ወደ እኒ ወደ ነዋሪዎቹ የኡራኤልን ቤተክርስቲያን ለመስራት ደፋ ቀና ለሚሉ ሰዎች አወያይተው ይህን ቦታ ለቅዱስ ገብርኤል ሰጥቻለሁ፣ የቅዱስ ገብርኤል ስም በእኔ እንዲጠራ በልጆቼ እንዲጠራ እኔም የሰማይ መላክ ቤቴን እንዲያዘጋጅልኝ ቅዱስ ገብርኤል እንዲሰራ ይህን ቦታ ፈቅጃለሁ፣ ሰጥቻለሁ ብለው እኚህ እናት ለአካባቢው ነዋሪዎች ተናገሩ። እነኚህም የአካባቢ ነዋሪዎች ለብፁዕ አባታችን ለአቡነ ጎርጎርዮስ፣ ለአካባቢው ምዕመናን፣ ለሚመለከተው አካል ሁሉ በማነጋገር ብፁዕ አባታችን አቡነ ጎርጎሬዎስ ስም ደስ ብሏቸው ተቀብለው በዛሬ ዕለት ቅዱስ ገብርኤል ተፈቅዶ ወደ ቤተ መቅደስ የገባበት ቀን ነው ለማለት ነው። አምላካችንን አመስግነው እንግዲህ በእንደዚህ ሂደት እያለ እንደ ዱከም ከተማ ብዙ ህዝብ ነው ያለው። እውነት ለመናገር ከሌለው ቤተክርስቲያን በተለየ እውነታ ገብርኤልን የምትወዷላችሁ አላቸው። ገብርኤል ፈጣን መልአክ ነው። እንዲሁም ጻድቁ አባታችን ቢትታመሙ የምትፈወሱ በሎሚያቸው፣ በጸበላቸው፣ በእምነታቸው የምትፈወሱ የተፈወሳችሁ አላቸው። ነገር ግን ይህ ቤተ መቅደስ እንዳያችሁት ቦታው ውሃማ ቦታ ነው። ረጅም ነበረ የተሰራ ወደ ታች እየወረደ ነው። በአሁን ሰዓት ላይ እየወረደ ነው። ካህናቱም እንደዚሁ እየበረከቱ እየበዙ በየሴክተሩ አገልግሎቱ እየተሳለጠ እየሄደ ነው። ቤተ መቅደሱ እንደገና ቆራቢዎች፣ ህፃናት፣ ህዝቡ እየበዛ ነው። ይህንን በመመልከት የደብሩ ሰበካ ጉባኤ ይሄ ቦታ አናሳ ነው በማለት የቦታ ግዥን ወይንም የቦታ የማስፋፋት ሂደት የደብሩ ሰበካ ጉባኤ በቁርጠኝነት ተነስቷል። እውነት ለመናገር የደብሩ ሰበካ ጉባኤ ንስቲ አመስግኗቸው ነግራቸዋል። ወደፊት ያለው እንግዲህ ጎንበስ ቀና እያለ ከጽህፈት ቤት ሰራተኞች ጋር ከካህናቱ ጋር ካህናቱን በማወያየት አባገዳዎችንም በማወያየት የመሬት የማስፋፋት ሂደት በአሁን ሰዓት ላይ እየቀጠለ ነው። ስለዚህ የሚመለከተው አካል ጋር በቢሾፍቱ ከተማ የከንቲባ ከንቲባውን በማነጋገር የከንቲባ ጽሕፈት ቤት በመሄድ የሚመለከተው አካል ጋር በመሄድ የአካባቢውን አባገዳዎችን ሀገር ሽማግሌዎችን በማወያየት የመሬት መስፋፋት ሂደት በጥብቀት በጥልቀት፣ በስሜት ሳይሆን በስሌት፣ በእንደዚህ አይነት ሁኔታ በአሁን ሰዓት ላይ እያከናወነ ያለ ነው። ለምን ቤተ ክርስቲያኑ ስለጠበበ፣ የቀብር ቦታም የለም፣ የቢሮ ቦታም የለም። የአዳራሽ ቦታ የለም። የሰንበት ትምህርት ቤት ቦታ የአዳራሽ ቦታ የለም፣ ከምን ከመጥበቡ የተነሳ ማለት ነው። ይህንን በማየት የደብሮ ሰበካ ጉባኤ የቦታ ማስፋፋት ሂደት እየቀጠለ እንደሆነ በዚሁ እገልጽላችኋለሁ። የዚህ የቦታ የማስፋፋት ሂደት እንግዲህ ብዙን ጊዜ ከአስር ያላነሱ አባገዳዎች ስማቸውን በጠራ የቃል ኪዳኖ ታቦት እዚህ ቆሞ ሰአቱ እያለቀብኝ ነው። አባገዳዎች፣ አገር ሽማግሌዎች ከእኛ ጋር ከሰበካ ጉባኤ ጋር የጽህፈት ቤት ሰራተኞች ጭምር የቦታ ማስፋፋት በየሴክተሩ ደከመኝ፣ ሰለቸኝ፣ እራበኝ፣ ጠማኝ ሳይሉ በየቦታው ላይ የሄዱ የቦታ ማስፋፋት ጥያቄ ሄደው ወደ ማዳረሻ ውስጥ አትደርሱናል። እግዚአብሔር አምላካችን እንዲረዳን የእሱ መልካም ፈቃድ ይሁንልን። የዚህን ቦታ ማስፋፋት ሂደት እንግዲህ ይህ ቦታ ስናስፋፋ ሌላ ቦታ ላይ ገዝተን የምንሰጥበት ሂደት አለ። ይህን ቦታ ዝም ብለን የምንቀበለው ወይም እንዲሰጠን አይደለም። የዚህን ቦታ ምትክ ሌላ ቦታ ላይ ተክተን የምንሰጥበት በ2018 በጥር ወል በጥር ወር ላይ የባዛር ፈቃድ በብፁዕ አባታችን አቡነ ጎርጎሪዎስ በሳቸው መልካም ፈቃድ እንደ ቢሾፍቱ እንደ ዱከምም ለኛና ለኛ ብቻ ነው የሰጡን አባታችን። 2016 ላይ የባዛር 2018 ይቅርታና፣ ስለዚህ ብፁዕ አባታችን አቡነ ጎርጎርዮስ ፈቅደውልናል። እኛ እንግዲህ ከፈቀዱልን እሳቸው የኮሚቴ የማዋቀር ስራ አብይ ኮሚቴ፣ እንደዚሁም ንዑስ ኮሚቴ፣ ቀጣይም ኮሚቴ የማዋቀር ስራ በውስጥ እየሰራን ነው። ለምን ለዚህ ለባዛሩ ማለት ነው። በግማሽ ጎኑ የቦታውን ጉዳይ የሚያስፋፋ የደብሩ ሰበካ ጉባኤ እየሄደበት ነው። የባዛሩን ጉዳይ ደግሞ ሰበካ ጉባኤው የበላይነት ሆኖ የታችኛው ኮሚቴ የባዛሩን ጉዳይ እንዲሄድ ኮሚቴ እያዋቀር ነው። እንዲረዳን አምላካችን ክብር ምስጋና ይድረሰው። ከፍ ባለ ምስጋና አምላካችን አመስግኑት ስ ስለዚህ ይህንን የእናንተን ቤት ለመስፋትና ህፃናቶቹ ቅዱስ እጋው ክቡር ደግሞ እናንተ በሰፊው እየመጣችሁ እንድትጸልዩ እንድትሰግዱ ጸበል እንድትጠመቁ ቅዱስ እጋው ክቡር ደግሞ እንድትቀበሉ ነው የሁሉ ልፋት። ስለዚህ እናንተ ደግሞ እኛ ገንዘብ የለንም፣ የደብሮ ሰበካ ጉባኤ ከኪሱ የሚያወጣው ገንዘብ የለውም። ቅዱስ ገብርኤል ደግሞ እናንተን ይባርካል ይጠብቃል። የቅዱስ ገብርኤል ገንዘብ ደግሞ እናንተ ናችሁ። አደለም አደለ እንደ። ስለዚህ ኖርንም እዚሁ ሆነን ብንሞትም እዚሁ ሆነን የምንቀበረውና የቤተክርስቲያናችንን ስራ ሂደት ለማስፋፋት በእንደዚህ አይነት ሁኔታ የደብሩ ሰበካ ጉባኤ እየተንቀሳቀሰ ስለሆነ ይህንንም እንድታውቁ በዚሁ ገለጻ አላድርግ ብዬ ነው። ስለነበረን ቆይታ ልዑል አምላካችን ክብር ምስጋና ይድረሰው። በዓሉ የበረከት በዓል ያድርግላችሁ። እንግዲህ በዚህ በባዛር ሁኔታ ላይ ጉልበት ያላችሁ በጉልበታችሁ ገንዘብ ያላችሁ በገንዘባችሁ፣ እውቀት ያላችሁ በእውቀታችሁ፣ ጥያቄም እየጠየቃችሁ ይሄ ብሰራ ይሻላል፣ ይሄ ቢሆን ይሻላል እያላችሁ ከደብሩ ሰበካ ጉባኤ ጋር እና ከደብሩ ኮሚቴ ጋር ጎን በመሆን ቤተክርስቲያናችን የምናስተባበት ሂደት ይሆናል። ስለነበረን ቆይታ ልዑል አምላካችን ክብር ምስጋና ይድረሰው። ሌላው አንድ ፕሮግራም ነው የቀረን ቢያንስ አስር ደቂቃ ብቻ ነው የምናቆያችሁ። እንግዲህ በዚህ ቦታ ላይ ታላቅ አባት ከደብረ አስተዳዳሪ የዮሐንስ ቅዱስ ቤተክርስቲያን አስተዳዳሪ መላከ ሕይወት የተባሉ ቢቀድሱ የሚያምርባቸው ቢሰብኩ የሚያምርባቸው ማናጅመንቱ ትሕትናቸውም ጭምር እናንተ ሊባርኩ ወደዚህ የደብሩ ሰበካ ጉባኤ ጠርቷቸዋል። እስኪ እሳቸው የሚያስተላልፉት መልእክትና የሚሰጡን ቃለ ምዕዳን ይኖራል። በቀጥታ ወደ እሳቸው ወስዳቸዋለሁ። ስለነበረን ቆይታ ልዑል አምላካችን እግዚአብሔር አባታችን በቤቱ እንድንገናኝ ስለረዳን የተመሰገነ ይሁንልን። እየተቀመጣችሁ ተነሱ እስኪ። አደለም ተቀምጠን ቆመንም እግዚአብሔር በሰማን ምንም ያስቀምጥ ነገር አለው። አለሙ ሽብር ነው፣ መከራ የበዛበት ዘመን ነው። እና በዚህ ዘመን ደግሞ ታጥቆ አመር ለብሶ ትቢያ ላይ ወድቆ እግዚአብሔርን መጠየቅ እንጂ ማንቀላፋት መስነፍ አያስፈልግም እና። ስለዚህ እግዚአብሔር ጸሎታችንን ይስማል። ልመናችንን ሁሉ ያድምጥ። መርዶውን ወደ ምስራች ይቀይርልን። እግዚአብሔር ሰላሙን በረከቱን ለሁላችንም ይስጠን። አመስግኑ እግዚአብሔርን። እኔ እንደተባለው ከአስር ደቂቃ በላይ አልቆይም። እንደ አንድ በድርሳኑ ላይ የነበረ አንድ ሀሳብ ለማንሳት አህል ቅድም ታላቁ የትህትና አባት የሆኑት ክቡር መላከገነት ሲናገሩ እንደሰማችሁት እኛም እንደሰማነው የቦታውን እንዴት አመጣጡን አሁን ባለበት ደረጃ ማስፋፋት እየፈለጉ እንደሆነ ነግረውናል። እና ድርሳነ ቅዱስ ገብርኤል ዘግንቦት ስታነቡ አውር የሚባል አንድ አገልጋይና አብራሲትና ንጉሱ የሚኖሩባት ኔቅሎን የምትባል ከተማ ነበረች። በዛች ወረዳ ላይ ይሄ አውር የተባለው ሰው አገልጋይ ነው፣ አሽከር ነው። እግዚአብሔር በመላኩ በኩል ግን ሐሳብ ገልጦለት ቅጥር ከልሎለት ከዚህ እስከዚህ ቤተክርስቲያኑ ሥራ ይለዋል። አውር እሱ መጻተኛ ሰው ነው፣ ባለመሬት አይደለም፣ ባለሀብት አይደለም። ንጉሱንና ንግስቲቱን ቢያማክር አንተ ምን ቤት ነህ? ምን አገባህ? አሽከርን አፍረት አብረ ተቀመጥ በማለት አሳቆና አሸማቆ እንዲቀመጥ አደረገው። ከዚህ በኋላ መልአኩ ቅዱስ ገብርኤል በራእይ ለንጉሱም ለንግስቲቱም ተገለጠና በሚያስፈራ ነጎድጓድ ድምጽ ተገለጠላቸው። ሲገለጥ ጨለማ የነበረው ብርሃን በቤታቸው ተሞላ። ደነገጠ ንጉሱ። ማነህ? ምንድነህ? ማየው እባክህ ገልጠህ ንገረኝ ይራስህን በእውነት አንተ የሰማይ አምላክ እንደሆንክ አውቅ ያለው አለ። መልአኩ ቅዱስ ገብርኤል ግን እኔ የሰማይ አምላክ አይደለውም። የሰማይ አምላክ አገልጋይ ባሪያ ነኝ። ግን ወደ አንተ የመጣሁበት ቁም ነገር አለና ዝም ብለህ አድምጠኝ። አውር የተባለው ሰው ያዘዝኩት እኔ ነኝ። ቅጥሩን የቀጠርኩለት ከልየም የሰጣው እኔ ነኝና ቤተ ክርስቲያኑን እንዲሰራ ምን በልለት፣ ፍቀድለት። ይሄን ባታደርግ ግን ትሞታለህ አለው። እያችሁ እግዚአብሔር በተለያየ ሐሳብ ሰዎችን ያሳምናልና ለዚህ ነው ቅዱስ ዳዊት ለእግዚአብሔር ምድር በምልዓ ዓለም ወኵሎሙ እለ የነብሩ ውስቴታ ምድር መለዋ። የማን ናት? የእግዚአብሔር ናት። ቤተክርስቲያን ለመስራት ዛሬ መከራ ነው፣ መመላለሱ መጠየቁ ሁሉ የእግዚአብሔር ሆኖ እግዚአብሔር እንደተራሰው ቦታ ይጠይቃል፣ ሁሉ የራሱ ሆኖ ከሰዎች እጅ ይለምናል። ስለዚህ በዛ መልኩ ዐውረን ምንድነው መልአኩ ቅዱስ ገብርኤል ንጉሱን አስደንግጦና አስጨንቆ ይህን አድርግ ብሎ አስገድዶ እንዲያደርግ አደረገው። አውርም ነቅሎን በምትባል ቦታ ላይ አምልኮተ እግዚአብሔር እንዲፈጸም የመላኩ ቅዱስ ገብርኤል ቤተክርስቲያን እንዲታነጽ የተደረገበትና መላኩ ድንቅ ስራ የሰራበትም ቀን ነውና በድጋሚ እንኳን አደረሳችሁ፣ እግዚአብሔርን አመስግኑ። ስለዚህ ምን ለማለት ፈልጌ ነው? ቅድም እንዳሉት እናት ደግሞ ደጋግ ሰዎች መሬታቸውን፣ ሀብታቸውን፣ ህይወታቸውን የሚሰጧሉና ለዚህ እንደነዚህ ያሉትን ደጋጎች እግዚአብሔር በቤቱ ያብዛልን። ስለዚህ መልአኩ ቅዱስ ገብርኤል ለአውር ተገልጦለት ቤቱን እንዲሰራ ስለዚህ ቅዳሴ ቤቱ ማለት በዚህ መልኩ የተከበረ ነውና ተገጣጣሚ መልእክትና ታሪክ ስላለው ስለዚህ በድርሳኑም ላይ ይሄ ታሪክ ተጽፎ እናነባለን። ስለዚህ ወላጆች፣ እናቶች፣ አባቶች ሁላችሁም ሁሉ እግዚአብሔር ነው እንጂ የኛ አይደለም። ስጡ ስንባል መስጠት፣ ፍቀዱ ስንባል መፍቀድ። እንደው አቅም አግኝተን እግዚአብሔር እኛን ከጠየቀን እኛ ምን አለን? መሬቱም ሀብቱም ንብረቱም የሱ ነው፣ ስንሄድ ጥለን ነው የምንሄደው ነገር ነው እና ያ ሲባል ግን ሁሉን ጠቅልላችሁ ስጡ ማለት ሳይሆን አግባብ በሆነ መልኩ ለእግዚአብሔር እንድንገዛ ለማለት ነው። እግዚአብሔር ሰላሙን ይስጠን። ለክቡር ሊቀ ካህናት ቃለ ሕይወት ያሰማልን። ለአባታችንም በሰፊው የቦታውን ይዘትና ጥልቀት በሆነ ምስጢር ገልጠው ነግረውናልና፣ ቃል ሕይወት ያሰማልን። እስኪ በመጨረሻው እግዚአብሔርን አመስግኑ ሁላችሁም፣ ክብር ይስጥልን።